ተማሪ ዘርፎችን ያካተተ በሶስት ዘርፎች ቻሌንጆችን የያዘ በሚሰጡ ሽልማቶች እንደምታውቁት ዳጎስ ያለ እንዲሁም በብዙ ዘርፎች ብርቱ ፉክክሮችን የተመለከትንበት ከሁለት ሚሊዮን በላይ በሀገሩም ውስጥ ከሀገር ውጭ ያሉ ሰዎች መራጮች ተሳትፈውበታል። የታዳሚው ኢነርጂ የምንፈልገው ደረጃ ላይ አልደረሰም። ስለዚህ ሌላ ፐርፎርማንስ ልናንተ የዘላችውን እንቅረብ እና ኢነርጂያችሁን ከመድረኩ እኩል አድርገን ወደ ሽልማት ስነስርዓቱ እናመራለን። ስለዚህ ሀገራችን በዘፈን እና በዳንስ ስራዎቿ ዓለም አቀፋዊ ውድድሮች ላይ በመወከል በመወከሏ እናውቃታለን።

ድምፃዊት እንዲሁም በደስ በሚሉ ዳንሶች የምናውቃት ተወዳጇ ዊሃን ወደ መድረክ ጋብዙልን ፕሊስ ኢንቫይት ዘ አርቲስት ዊ ሃቭ ቱ ዘ ስቴጅ ዋርም ራውንድ ኦፍ አፕላውዝ ፕሊስ